የስልጤ ዞን ኢንቨስትመንትና ኢንዱስትሪ ልማት መምሪያ ባዘጋጀው የኢትዮጵያ ታምርት ንቅናቄና ዞን አቀፍ የኢንቨስትመንት ፎረም ተገኝተው ንግግር ያደረጉት የዞኑ ዋና አስተዳደሪ ዘይኔ በሊካ ኢትዮጵያ በሰው ኃይልም በተፈጥሮ ሀብትም የታደለች ብትሆንም ፀጋዎቿን በአግባቡ ባለመጠቀማችን ሕዝባችን በድህነት ውስጥ ይኖራል ብለዋል። እኛ በተፈጥሮ ሀብት ባለን እምቅ ሀብት አየር ሁኔታ፣ መሬት፣ ውሃ፣ ማዕድናት ብንወስድ ሀብታሞች ነን፣ ግን ድሀ ህዝቦች ነን ይሄ በደንብ ፈትሸን ብናይ እነዚህን ያሉን ጸጋዎች እንዴት ነው አስተሳስረን ለሀገር ለውጥ፣ ለህዝቦች እድገት ማዋል የቻል ነው የሚለው ነገር መሰረታዊ ጉዳይ ይሆናል። ስለዚህ በመሰረቱ ያሉን ጸጋዎች የመለየትና እነዚህን ለይቶ የማልማት ጉዳይ ወሳኝ ይሆናል። የስልጤ ዞንም ለመሬት ከፍተኛ የውሃ ሀብትና ሰፊ ሰው ሀብት ቢኖረውም እስካሁን ድረስ የዞኑን ጸጋዎች በስነ ስርዓት እንዳልተጠቀሙ ዋና አስተዳዳሪው ገልጸዋል። መሬታችን የሰጠነውን የሚሰጥ ነው፣ በደንብ ከሰራ። ያለን ውሃም ከፍተኛ ነው። ይሄን ጸጋ እንዴት ነው ያለማ ነው? እንዴት ነው የተጠቀምነው ነው? እንዴት ነው ያገናኘ ነው? ማዕድናት ገና አጥንተን ወደ ስራ አላስገባንም። ከተሞች ያላቸውን አቅም አልተጠቀምንም። አርሶ አደሩ የሚያመርተው ምርት አሁንም በጥሬው ነው የሚወጣው። ዞኑን ለኢንቨስትመንት ምቹ ለማድረግ በርካታ ስራዎች መሰራታቸውን እና ባለፉት ጊዜያት ከሰላሳ አንድ ቢሊየን ብር በላይ ካፒታል ያስመዘግቡ ባለሀብቶች በዞኑ ኢንቨስት እንዳደረጉ አንስተው ሌሎች ባለሀብቶችም መተው በተለያዩ ዘርፎች መዋለነዋያቸውን እንዲያፈሱ ጥሪ አቅርበዋል። ባለፉት ጊዜያት በሠራ ነው ስራ እስካሁን ወደ ስራ ከገባን ወደ 31.4 ቢሊዮን ብር ያስመዘገቡ ባለሀብቶች ወደ ዞኑ መጥተዋል። ገና እያፈሰሱ ነው ያሉት። እስካሁን 10 ቢሊዮን አካባቢ የሚሆነው በስራ ላይ አውለዋል። በዞናችን እንግዲህ ይሄ ወደ 21,515 የሚሆኑ ዜጎች የስራ እድል የፈጠረ ነው። ይሄን ማጠናከር የምንችል ከሆነ ቀጣይ ወደ ኢንቨስትመንት የሚገቡትን የምናጠናክር ከሆነ በተለይ እስካሁን ኢንቨስትመንት ፍቃድ የወሰዱት ሁሉ በሙሉ ወደ ስራ ቢገቡ ወደ 134 ሺህ የሚሆኑ ዜጎች የስራ እድል ይፈጥራሉ፣ ያቀረቡትን ፕሮፖዛል ወስደን ስናይ ማለት ነው። የስልጤ ዞን ኢንቨስትመንትና ኢንዱስትሪ ልማት መምሪያ ኃላፊው አቶ መሀመድ ፈጌሳ በበኩላቸው በበጀት አመቱ በርካታ አዳዲስ ባለሀብቶች ወደ ዞኑ እንደመጡና የኢትዮጵያ ታምርት ንቅናቄም በኢንዱስትሪ ዘርፍ ከፍተኛ መነቃቃት በአካባቢው እንዲፈጠር ማስቻሉን ተናግረዋል። በአመቱ በርካታ አዳዲስ ባለሀብቶች የመጡበት ነው። በሁሉም ዘርፍ ላይ በሁሉም ዘርፍ ላይ በኢንዱስትሪ ዘርፍ ላይ በተለይ አስተናግጃቸው የፕሮጀክቶች ከግማሽ በላያቸው የኢንዱስትሪ ዘርፍ ላይ ነው የመጡት። ስለዚህ በተለይም የኢትዮጵያ ታምርት ንቅናቄ ከተጀመረ በኋላ የኢንዱስትሪ ዘርፉ ፍላጎቱ ከፍተኛ ይሆን ያለበት ሁኔታ ነው ያለው። ከዚህ ቀደም ለኢንቨስትመንት መሬት ወስደው ወደ ስራ ባልገቡ ባለሀብቶች ላይም የዞኑ አስተዳደር እርምጃ መውሰዱን አቶ መሀመድ ገልጸዋል። የተለያዩ እርምጃዎች ወስደናል። የቃል ማስጠንቀያ ሰጣናቸዋል። የጽሁፍ ማስጠንቀያ ሰጠነዋል ወደ ሀያ ሚሆን የመጨረሻ ጽሁፍ ማስጠንቀያ አለ። ካሁን በኋላ ፍቃዳቸው የምንነጥቅ ማለት ነው ከስልጣናቸው። ሃምሳ ሁለቱ ደግሞ የአምስት ፍቃዳቸውን ነጥቀናቸው አሉ። መክረናቸው፣ ነግረናቸው፣ በተጋጋሚ ተነግሯቸው ከችግራቸው ሊወጡ ያልቻሉ ግን ደግሞ መሬት ሀብት ነው። መሬት ሀብት ሊሆን የሚችለው ደግሞ ስናና ማበት ነው መሬት ሀብት ሊሆን ሲችል ምርትና ምርታማነትን ከፍት እናደርግ ነው ለታለመተል አላማ መዋል ሲችል ነው። ይህን ማድረግ ባልቻሉ አምስት ፍቃዳቸውን ሰርዘን መሬቱን ወደ መሬት ባንክ ያስገባነበት አንድ አይሉ ለሌላ ባለሀብት ያስተላለፍንበት አንድ አይሉን ደግሞ ለማስተላለፍ ዝግጁ እያደረግንበት ያለበት ሁኔታ መኖሩን ለማንሳት ነው። በኢትዮጵያ ታምርት ንቅናቄና በዞን አቀፍ ኢንቨስትመንት ፎረሙ የበጀት ዓመቱ የስራ አፈጻጸም ሪፖርት ቀርቦ ከባለሀብቶችና ባለድርሻ አካላት ጋር ውይይት ተደርጎበታል።